ሰላም የአብዲ ቤት ዩቲዩብ ተከታዮች እንዴት ናችሁ? ዛሬም ማሳያችሁ እነዚህ በሬዎች ባለፈው አሳይቻችሁ ነበረ። ከገቡ አሁን ሁለተኛ ሳምንት ላይ ናቸው። ኤጋቢ ተመኒ ገለኒ ቶርቤ ለመፋረጅሩ በሁለት ሳምንት ውስጥ ምን ያህል ለውጥ አላቸው የሚለውን ላሳያችሁ መጥቻለሁ። እቺኛው ባለፈው ተነግራችሁ የመሀል ሀገር የሸዋነች እቺ ብያችኋለሁ። ለውጧን እያያችሁ እንደሆነ የመጀመሪያ ፖስት ያደረግኩትን ቪዲዮ ማየት ትችላላችሁ። እዛ ቪዲዮ ላይ ያላቸውን የሰውነት ደረጃና አሁን ያሉበት ደረጃዎችን ማየት ትችላላችሁ። ስለዚህ ምንድን ነው ማድረግ ያለብን? እንስሶችን ገዝተን እንደገባን ሆሪ ብንያ ቁመጡፍ ነይ እኔ መጀመሪያ ምን እናደርጋለን? እናቆያቸዋለን። ማቆያ ክላስ ይገባሉ። ኩታ ቱርቲ ይገሉ ማለፊ ወደ ሌላ በሽታ እንዳያስተላልፉ ከተለያየ ገበያ ስለሚመጡ የማቆያ ክፍል እናቆያቸዋለን። ስለዚህ እንደቆዩ በአንደኛ ሳምንታቸው ሳር እናስጀምራቸዋለን። ሳር ነው እናስጀምራቸው እንደመጡ ተከታታይ ለአንድ ሳምንት ሳር ነው ይበሉት። ቢኮዝ ወይ ላይቀለቡ ይችላሉ ወይ ከሳር ልመጡ ይችላሉ። ሲመጡ ኢላ ማርገራ ድፉ ደንደው ለፈጤ ደን ይድፉ ደንደው አንታ ኒፍ አኩመዱ ፈኒን ምጥመኑ እንኪን ኒኑፍ ምጥመኑ ፍርሽካዎችን አንሰጥም ማለት ነው። ለምን የመጡበት ቦታ ስለማይታወቅ። ስለዚህ ምን እናደርጋለን? እንደመጡ አይሶሌሽን እናስገባለን። ከገቡ በኋላ በሽታን ያሳያሉ። ኢቤዋን ኢሳን ከሰዩ አገር ሲሳዱ እንደ ገቡ በትራንስፖርቴሽን ምንነሳ በሽታ አለ እንደ ፓስቾሎጂ ይነሳሉ፣ ስለሆነ አንቲባዮቲኮችን እንሰጣለን። አንቲባዮቲኮችን ከሰጠን በኋላ ነው መን ምንናስ ጀምሮ ማለት ነው። ስለዚህ እነዚህ በሬዎች አሁን በዚህ ሰዓት መዝናኛ ቦታ ላይ ነው ያላቸው። ሁሉም እያመነጀጉ ናቸው። እንደ እንደምታዩት እዚህ ጋር ያርፋሉ፣ ፀሐይን ይሞቃሉ። ፀሐይን ከሞቁ በኋላ ግን ወደ ውስጥ ይገባሉ። የውስጥ ክላስን አሳያቸዋለሁ። ስለዚህ እነዚህ በሬዎች ይውላችሁ ሰላማቸው ተመልሰው በጣም ፈታ ብሎ እየተኙ ነው። በከፍተኛ ሰላም ላይ ይገኛሉ። መሽገር ነበራቸው። የመሽገር መድኃኒትን እንደገቡ ሰጠን። ቆርቾ ተስልሚ ይፍታ አንሬላ ነራ ስልሚ ወንኩ ንራ ባዳጅራ ስለዚህ እንዳስገባን ምንድነው የምንሰጠው ማለት ነው። ለውስጥና ለውጭ ጥገኛ መድኃኒቶችን እንሰጣለን። ከሰጠን በኋላ እሱ ማስወገድ ነው። እነዚህ በሬዎች አሁን በከፍተኛ ሰላም ውስጥ ይገኛሉ። ሰውነታቸው አሪፍ ነው። ይሄኛው እንደውና እናስተካክላለን። አሁን ቀጥታ ወደ ቤታቸው እና ማቆያ ያልኳችሁ ከብቶች ስታመሙ እዚህ ጋር የታመሙ ከብቶች ማቆያ ክፍል ይላል። ከብቶቹ ስታመሙ ማቆያ ክፍል አላችሁ። ለምንድን ነው ማቆያ ክፍል እናስገባቸው? አንዱ የታመመ በሬ ወደ ሌላው በሽታ እንዳስተላልፍ በዝም

እዚህ ጋር የነሱ መኖ አለ። ይሄ ለሁለት ከብት ነው። ኩኒ ሆሪ ለማፍ ሆጀተሜ ሜትራ ነገር ሲሳ ኩኒ ምን ቀባ በዚህ በኩል ጽዳቱን እዩት። አሁን ይሄኛውን ሶብተኛበት ራሱ በጣም ደስ የሚል ነው። ጽዳቱ ይኸው ነው። በዚህ መስመር አሁን ቢያንስ 14 ከብት ወይ 15፣ ይሄ ቤት ባጠቃላይ 30 ከብት ወይ 28 ከብት የሚይዝ ነው። ስለዚህ እዚህ ይመጡና አሁን እስከ አራት ሰዓት ውጪ ቆዩ። ከቆዩ በኋላ መጥቶ ይበላሉ። እዚህ ጋር የላችሁ የሰራተኛ ክፍል አለ። ይኸውላችሁ መኖዎች አሁን እዚህ ጋር ነው ያሉት በተለይ አሁን ቆይ መጣታችሁ እዚህ ጋር ጫው አለ። እዚህ ጋር ይቺ ፊኖ የምትባለው አለች። እቺኛው በጣም አስፈላጊ ነች። ሁሌ ፍሮሽ ኬሎም ትባላለች አለች። እቺን ለዚህ ነው ግዙ የሚለው ሌላኛው ደግሞ እችኛዋን አለ ይውላችሁ ኮ እቺ ነኝ። ይሄኛው ማድለቢያ ይባላል። መዳበሪያው ቦታ ስላለ ነው ይውላችሁ። እቺው ነው ድልሱ ነው። ኖርማል ማድለቢያ ይባላል። እና ይሄ መኖስ ስገባ ይሄ እንግዲህ ቅመም በሉት ይሄ በጣም ያደለም ነው። በአምሳ ኪሎ ነው ያለው። እና እነዚዎችን መጠቀም ትችላላችሁ። ይሄኛው ጨው ነው አዮዳይዝ የሆነ ጨው ነው። እዚህ ጋር ላሳያችሁ እችላለሁ። መናቸው ላይ ይሄኛው ጨው ነው። ጨው መጨመር አለበት። ስለዚህ ይሄን ሁሉ አስተካክለን ለከብቶቻችን ከሰጠን በስንት ወር ማለት ነው በ ሶስት ወር በዘጠና ቀን ማደለብ እንችላለን መኖዎች እንዴት እንደሚሰራ ሌላ ጊዜ አዘጋጅላቸዋለሁ ጠዋት ሳር ብቻ ነው የሚበሉት መጠመኖ መኖ ምናምን የሚባል ነገር ይሄ ባዎችን ጠዋት አይበሉ ለምን ሜይ ቢ የብሎት ሊፈጠር ይችላል የሆድ መነፋት ሊፈጠር ይችላል በሆግኒ ገራ ኡመሙ ደንዳዋንቴብ ገነማ ገነማ ገራ ዱዋቲ ማግኛቱ መርገኛቱ ይቻላል ሳርን በባዶ ሆድ ይበላሉ እስከ አራዩዋችሁ ቦታ ይቆያሉ ከአራት ሰዓት በኋላ ወደዚህ ሲመለሱ እነዚህ ብዙ ምግቦች ያሉትን እነዚህን ይበላሉ ማለት ነው። ይሳ ከነኪ ከፍሩሽካ አነ ከፍሩሽ ሊሎ አና ማሲን ተገርሲቱኒ ማድለቢያ ኖርማሊ ጨው ምና እነዚህ ሁሉ ይገቡበታል። ስለዚህ ይሄኛውን በልቶ በዘጠና ቀን በጣም ይወፍራሉ። ሽጣውን ደግሞ ሰው ራሱ ይውላቹ ብላ ብላ ነው የሚያሰኙ። ይሄኛው ያጡ ያጡ ነው። ጎዳ ፎሊሳ አዳ ለበቃ ስለዚህ ለምሳሌ ሽታው በጣም እንዲስባቸው ከፈለኝ ደግሞ አተር ገለባ መጨመር እንችላለን። አተር ገለባ ከባቄላ ከሽምቡራ ከነሱ ከነሱ ከጓያ የሚወጣ ነውና ይሄኛው መጨመር እንችላለን። እስካሁን ላዳመጣችሁ ሁሉ እጅግ በጣም አመሰግናለሁ። በቀጣይ ሌላ ቪዲዮ ሰራላችኋለሁ። ደህና